ያለው ትንቅንቅ እንደ ባህል ነው የወሰድነው። እኛ ግን በጣም ከባድ ነው። ለምሳሌ ቀን ፀሐይ ነው፣ ፀሐዩ በጣም ከፍተኛ ነው። ማታ ደግሞ ንፋስ፣ ብርድ፣ ብዙ ነገር አለ። የኮንትሮባንድስት ህዝቡን በመቀስቀስ የተለያዩ ሁኔታዎችን በመፍጠር ጫና ማድረግ፣ ተሽከርካሪዎች ላይ ጉዳት ማድረስ፣ ሌሎች የኮንትሮባንድ ለመያዝ የሚሄዱ አካላት ላይ አካላዊ ጉዳት ማድረስ በድንጋይ ውርወራ መሳሪያም በተደገፈ ሁኔታ ጫና የመፍጠር ሁኔታዎች ይታያሉ። ይህ ለሀገር የሚከፈል ዋጋ በቃላት ከሚነገረው በላይ እጅግ ፈታኝና የሞት ሽረት ጉዳይ ነው። በገንዘብ በግብዓትና በትጥቅ ከታገዘው የኮንትሮባንዲስት ቡድን ጋር የሚደረገው ትንቅንቅ ህይወትን እስከ ማጣት ያደርሳል። የኢትዮጵያ ጉምሩክ ኮሚሽን የኮንትሮባንድ እንቅስቃሴን ለመቆጣጠር ስልጣን የተሰጠው ተቋም በመሆኑ ብቁ ሰራተኞችን መልምሎ ለዚሁ ስራ ያሰማራል። በተለይም በድንበር አካባቢ ያለው የኮንትሮባንድ እንቅስቃሴ እጅግ ሰፊ በመሆኑ በልዩ ትኩረት ይሰራበታል። በድንበር አካባቢ ከሚገኙ የኮሚሽኑ ቅርንጫፎች መካከል የሞያሌ ጉምሩክ ኮሚሽን አንዱ ነው። ከአዲስ አበባ 774 ኪሎ ሜትር በላይ ርቀት በምትገኘው የኢትዮጵያና ኬንያ መዋሰኛ ከተማ በሆነችው ሞያሌ ዋና ቢሮውን አድርጎ በርካታ ኬላዎችን በማቋቋም የኮንትሮባንድ ቁጥጥር ስራዎች ያከናውናል። ሙሉ በሙሉ የኬንያ ድንበርን ርቀት የሚሸፍነው ቅርንጫፉ አካባቢው ለማዕድናትና ከውጭ ለሚገቡ ዕቃዎች ባለው ቅርበት ምክንያት ሀገር የሚገባትን ገቢ ከኮንትሮባንድ እንዳታጣ አበክሮ እየሰራ ይገኛል። እንደ ሞያሌ ጉምሩክ ቅርንጫፍ ቤት ኮንትሮባንድ የምንከታተልበት ቀጠና በጣም ሰፊ ነው። ከዚህ ተነስቶ እስከ ዶሎ ኦዶ የሚባል የሶማሊያ ድንበር ላይ ያለው እስካለው ድረስ የሚሄድ ከዚህ እስከ ቢድሬ እስከ አዶላ ሰፊ ቀጠና የያዘ ነው። በዚህ አካባቢ ላይ ሁሉም የጉምሮክ መቆጣጠሪያ ጣቢያዎች አሉ። እዛ ላይም በቂ የሰው ኃይል ተመድቦ ክትትል ይደረጋል። የኮንትሮባንድ ክትትሉና ቁጥጥሩ በጉምሮክ ብቻ ስኬታማ የሚሆን ስራም አይደለም። ከዚህ የተነሳ ደግሞ ይህን ክፍተት ለመዝጋት ከሚመለከታቸው ባለድርሻ አካላት ጋር ቅንጅት ተፈጥሮ ይህን በጣም በከፍተኛ ሁኔታ ቻሌንጅ የሚያደርጉን የኮንትሮባንድ ፍሰት ለመግታት በየጊዜው የተለያዩ እንቅስቃሴዎች የተለያዩ ስራዎች እየተሰሩ ነው የሚገኙት። ምሩ ላይ ደግሞ ከፍተኛ ቻሌንጅ ያለው ህገ ወጥ ነው። ከፍተኛ እንደዛ ብዙ ተናግረናል። ደግ ደግ ነገር ብዙ ነገር ተናግረናል። ቻሌንጅ ፈተና አለበት። ደግሞ ይሄ ኮንትርባንዱ ፓርቲ ነው። አንደኛ ከህጋዊ አካል አቀላቅሎ የሚመጣ ህገ ወጦች አሉ ኢንትረስት ፣ ሁለተኛ እዝም ሳያቀላቅል በተቻለ መጠን ወደ ሀገር የሚያስገባ እቃ ከሀገር የሚያስወጡ ብዙ ነገሮች አሉ። ይሄ ከሰው ኢንትረስት ጋር ተያይዞ ያለው ብዙ ችግሮች አሉ። የኮንትሮባንድን እንቅስቃሴ በማጥናት በተለያዩ አማራጮች በመጠቀም የቁጥጥር ስራዎች እየተሰሩ መሆኑን የገለጹልን የቅርንጫፉ አመራሮች የኮንትሮባንዲስቱ በየጊዜው የሚጠቀምባቸውን የሚቀያየሩ ስልቶች እግር በእግር በመከታተል የማክሸፍ ስራዎች ተጠናክረዋል ይላሉ። በዚህም በየዕለቱ በርካታ ዕቃዎችን በቁጥጥር ስር በማዋል ላይ ይገኛሉ። በጫካ ውስጥ በደፈጣ እና በበረራ ከሚያዙ በተጨማሪ በድፍረት በኬላ በኩል የሚመጡትንም አብጠርጥሮ በመፈተሽ በርካታ ከሀገር የሚወጡ ሀብቶችን ማዳን ተችሏል። ሰው ተሰልፎ ይፈተሻል፣ ተሽከርካሪ በደንብ ይፈተሻል። የተለያዩ ቦታዎች ላይ ይደበቃል በተባለ ቦታዎች ላይ በሙሉ እንዲፈተሽ ይደረጋል። አታሾቹ በጥሩ ሁኔታ እያከናወኑ መሆኑን ነው እየተገነዘብኩ ያለሁት። የተለያየ ሲስተም ነው እኛም የምንጠቀመው፣ ኮንትሮባንዲስቶቹም እንደዛ ናቸው። አሁን በተለይ አሁን እኛ የእኛ በሁለት ነገር ነው ሞር አንደኛ እንደ ተቋም ኢንቴሊጀንሶች አሉ ኢንቴሊጀንሶች አሉ ኮንትሮባንድ ክትትልና እርምጃ እንወስዳለን፣ መረጃዎች እንሰበስባለን። ከምንም በላይ ማለት መረጃዎች እንሰበሰባለን የኮንትሮባንድ መተላለፊያ የኮንትሮባንድ መከማቻ ቦታዎች ኦፕሬሽን ለማድረግ ትልልፎች በተፈጣ በባራራ የመዝጋት ሁኔታዎች ናቸው። እና ስለዚህ በዚህ አንጻር ነው ስራ የሚሰራ። ሁለት አይነት ኮንትሮባንድ ነው ያለው፣ አንዱ ወጪ ነው፣ አንዱ ገቢ ነው። በአብዛኛው በጣም አስቸጋሪ መሆንብን ገቢ ኮንትሮባንድ ነው። ያገቢ ኮንትሮባንድ ማነሻው ሞያሌ ነው። የሚያደረጉ ሞያሌ ብቻ ሳይሆን በተለያየ መንገድ ይመጣል። ለምሳሌ ከሞያሌ ይነሰና እስፋልቱን ሳይነካ ምንቀሳቀስ የኮንትሮባንድ እንቅስቃሴ አለ። እስፋልትን ተከትሎ ይመጣ ደግሞ በዚህ በኬላ እንከላከላለን በፍተሻ ሌላውም በደፈጠና በረራ እየተከታተል በቁጥጥር ስር የምናውልበት ሁኔታ ነው ያለው። እና ይሄ ጥሩ እየርንበት ነው። ዘንድሮ በዚህ በስድስት ወሩ የተሻለ አፈጻጸም ነው ያለው። በብራንችም በማቆጣጠር ደረጃ እኛ ጠቋሚዎች አለን። በስነምግባራቸው የተመሰገኑ የተሻሉ ሰዎች፣ ቁም ነገረኛ የሆኑ ሰዎች እንመለምላለን። በኢንቴሊጀንስ በኩል በዛ መሰረት የኮንትሮባንድ የሚተላለፍበት መስመሮች እነኚህ ጠቃሚዎች ስምሪት ይሰጣል ማለት ነው። በኢንቴሊጀንስ በኩል እንደ ሰራተኞች እንደገና ይገመገማሉ ማለት ነው። ያን ጠቃሚዎች የመለመለያ አካል በየጊዜው ስምሪት ይሰጣል፣ በዛ መሰረት ገምገማ ያደርጋል፣ በዛ መሰረት ደግሞ ውጤቱንም ይሰበስባል ማለት ነው። የሰበሰባ ለማለት እርምጃ እንወስዳለን ማለት ነው። ከፌዴራል ፖሊሶች ጋር ሆነን የኮንትሮባንድ ፍሰቱ እጅግ ከፍ የሚለው የሙያሌ ጉምሩክ የሚሸፍናቸው ቦታዎች በኮንትሮባንድ ቁጥጥሩ የሚያዙ ወጪና ገቢ እቃዎች በርካታ ናቸው። በዚህ ምክንያት ቅርንጫፉ ያለው የገቢ አፈጻጸም ከፍተኛ መሆኑ ተመላክቷል። የስድስት ወሩ አፈጻጸሙ ውጤት ይህንን ያስረዳል። ባሳልብ ነው ስድስት ወር ሮቦ ሰባተኛ ወር አሁን አልቆ ብለዋል ከአንድ ቢሊዮን በላይ የመገመት እቃ ተይዘዋል። ኮንትርባንድ የማይዝበት እለት የለም። ስለዚህ ቁጥሩም ጥሩ ነው፣ እርምጃ አወሳሰዱም ጥሩ ነው። ግን በቂ አይደለም። አሁም አሁንም ቅንጅት ይጠይቃል። የመንግስት አተሽን ይጠይቃል። በተለይ ከዚህ ከኤክስፖርት ጋር ተያይዞ ያለው ሞያሌ ድንበር ላይ ነው ያለችው። ህዝብ አለበት። በዚህ ሰበብ ደግሞ ብዙ ሰዎች ሰበብ አድርገው እቃውን ገብቶ ዳም ያደርጋሉ በማዶም በዚህም እዚህ ሾርኮ የሚወጣ የሚገባ ይኖራል እስከ ዱካና የሚባል 800 ኪሎ ሜትር ድንበር አለ የኬንያ ና የኢትዮጵያ ድንበር ሙሉ በሙሉ እኛ ነን የምንቆጣጠረው በዚህ መሀል ደግሞ የሚወጣ ነገር ቀላል አይደለም የተለያዩ ባለድርሻ አካላትን በአሳታፊ ሁኔታ ከዚህ ከድንበር ተነስቶ ወደ መሀል ሀገር ለመግባት እንቅስቃሴ የሚያደርጉን የኮንትሮባንድ ፍሰትን ለመቀነስ ብዙ ስራዎች እየተሰሩ ነው የሚገኙ። ከዚህ ጋር ተያይዞ ብዙ ዋጋዎችም እየተከፈሉ ነው የሚገኙት። በተለያዩ ጊዜ በተለያዩ የኮንትሮባንድ ክምችት ያለበት ቦታ ላይ ኮንትሮባንድን ለመያዝ እንቅስቃሴ በሚደረግበት ጊዜ የተለያዩ ችግሮች ያጋጥማል። በዚህ በጀት ዓመት ብቻ ብራንቹን የተለያዩ ችግሮች አጋጥሞታል። እዛው ችግሮች ውስጥ ነው ግን ቻሌንጁን ተቋቁሞ እነዚህን ህገወጥ እቃዎችን ይዞ ወደ ጉምሩክ ቁጥጥር ስር እንዲ የማድረግ ስራ እየተሰራ ነው የሚገኘው። ትግሉ ተጋድሎ በጣም ቻሌንጅ የሚያደርግ ነው፣ ግን የተለያዩ አካላትን አሳትፌን ግን በተቻለ መጠን የኮንትሮባንድ ፍሰቱን ለመግታት ስራዎች እየተሰሩ ይገኛሉ ማለት ነው። የቅርንጫፉ አዋሳኝ አካባቢዎች በበርካታ የጸጥታ ችግሮች የሚታወቅ ሲሆን የሀገር ውስጥና ዓለም አቀፍ የሽብር ቡድኖች ስጋት ያለበት ቀጠና ነው። ይህም የኮንትሮባንድ ቁጥጥሩን እጅግ አዳጋች አድርገዋል። የህብረተሰቡ ለኮንትሮባንድ የሚሰጠው የተሳሳት አመለካከት ለችግሩ መስፋት እንደ ምክንያትነት ይጠቀሳል። ይህም የድንበር ሽፋኑ ከመስፋቱ አኳያ የሚጠበቅ ነው ይላሉ ባለሙያዎቹ። የጸጥታ ችግሮች ስላሉ በተለያውን ከዚህ ከውስጥ ችግሮች ከሻኔ ጋር ተያይዘው አንዳንድ ቦታዎች ሸኔዎች ጋር ተያይዞ የጸጥታ ችግሮች ያሉበት ሁኔታ አለ። ስለዚህ እንደዚህ አይነት ቦታዎች ምናልባት የጸጥታ አካላት ድፍሮ የማሄድበት ሁኔታዎች አሉ። በዛም ሽፋን ማላገር ከኛ ርቆ ማላገር የሚሄድበት ሁኔታ አለ። አንዳንድ ሌሊት ሌሊት የጸጥታ ችግር አለ የሚባል ነገር አለ። ቁጥጥራችንም ጠንካራ ነው። አንዳንድ ክፍተት ቢኖረውም ግን ከድንበር ስፋት አንጻር አንዳንዴ ደግሞ ከፈተናዎችም ጭምር ለምሳሌ የፀጥታ ፈተና ችግሮች አሉ። ይሄ ድንበር ብዙ ሰዎች ኢንትረስት አላቸው። ለምሳሌ በኦሮሚያ ሸኔ ኢንትረስት አለው፣ በሶማሌ አልቃይዳ አልሻባብ ኢንትረስት አለው። በዚህ ኢንትረስት መሀል ደግሞ ኮንትሮባንዲስቱ ካታጎሪ ፈጥሮ ይጠቀሙበታል። እነዚህ እነዚህ ፈተናዎችም እኛ እንደፈለግን ለመስራት አግቶናል። የኮንትሮባንድ ስራን በቴክኖሎጂ ለማገዝ ከማዕከል እስከ ቅርንጫፍ የጉምሩክ ጽፈት ቤቶች አገልግሎቶችን የማዘመን ስራዎች እየተሰሩ ይገኛሉ። የዝግጅት ክፍላችን በአካል በመገኘት ለመመልከት እንደቻል ነው በሞያሌ ጉምሩክ ቅርንጫፍ የያቤሎ ጉምሩክ መቆጣጠሪያ ጣቢያ የረዥም ርቀት መቆጣጠሪያ ካሜራዎች ስራዎችን ሲያቀላጥፉ፣ እንዲሁም ከቅርንጫፉ እስከ ማዕከል ድረስ መረጃን እንዴት እንደሚለዋወጡ አይተናል። መስሪያ ቤቱ በየጊዜው እየዘመነ ነው ያለው እየዘመነ ራሱን እያሻሻለ የተሻለ ደረጃ ላይ እየደረሰ ነው ያለው። ስለዚህ ይሄ ማለት አሁን ዘንድሮ የካሜራ ተከላ ተከናውኗል ተገናኝቷልም፣ ስራ ላይም ነው ያለ። ይሄ ካሜራ ይሄ ትልቁ ካሜራ 15 ኪሎ ሜትር ላይ ነው የሚቆጣጠር እያንዳንዱን የሰው እንቅስቃሴም የተሽከርካሪ እንቅስቃሴም ምንጭ ነው እንደሚሄድ 15 ኪሎ ሜትር ላይ ይቆጣጠራል። ይሄኛው ከላ ላይ ያለው በዛልክ እዚህ ኤሪያ ላይ ያለው በሙሉ 200 ሜትር ወደ ፊት 200 ሜትር ወደ ኋላ ይቆጣጠራል። ምን እንደያዘም ይናገራል። ይሄንን ያው መንግስታችን በየጊዜው እያሻሸለ እየመጣ ነው። አሁን ወደ ቴክኖሎጂ እየገባን ነው። ይሄ ወረቀት አለባ የሚባለውም ከዛም አልፎ ማምፓወርም ከማምፓወር ወደ ቴክኖሎጂ እየገባን መሆኑም ያው ለፈጣሪ ምስጋና ይግባ ነው የምንለው። ጥሩ ነው ያለው ለሀገር የሚከፈለውን መስዋዕትነት በኮንትሮባንድ ቁጥጥር ሥራዎች መመልከት ይቻላል። ከድብደባ እስከ ንብረት ቅሚያ፣ መኪና ነጠቃ፣ ከአካል ጉዳት እስከ ሞት መስዋዕትነት በዚህ ሥራ ይጠበቃል። ይህንንም አውቀን እየሠራን ነው ይሉናል በቆይታችን ሥራቸውን ያብራሩልን ባለሙያዎች። ጉምሩክ ሲባል ቀላል ነው ሰው የሚያስበው። ሌሊት ሙሉ ብርድና ፀሐይ አሩር ተቀብለው እብን እኛን ጨምር የመረጃ ለሊት ሙሉ መረጃን ስንከታተል ነው የምናድረው። ይህ ራሱ ትልቅ መስዋዕትነት ነው። ሰው ሌላ ኢንትረስት ሊኖር ይችላል፣ ሊያስብ ይችላል እንጂ ለተና ቀን እነዚህ ከዩኒቨርሲቲ ፍሬሽ ሆኖ ተመርቆ ሲመጡ መኪና ኢቭን በየቀኑ ትራንዛክሽኑ ከፍተኛ የሆነ መስመር ሞያሌ ብቻ ብንወስድ ጠዋት ብቻ እኮ ሰው ጉልበቱ ዝሎ እዛ ፌንት የሚበሉ አለ። ፍተሻ ብቻ ወጥቶ ወርዶ እቃ ወርዶ እቃ ምናምን ፈትሾ ይሄ ሁሉ እንትኑ የተበላበት ሁኔታ አለ። ከዛ ባሻገር በጥይት ፕሬሽን ላይ በዱላ ይሄ እንደዛ ሆኖ መስዋዕትነት የሚከፍሉ አለ። ቻሌንጁ ከምንድነው የምነሳው ይሄ ኮንትሮባንዲስት አልሰረቀም፣ አልዘረፍም ገዝቶ ነው በገንዘብ ይህን ስትቀሞ፣ ከባድ ቻሌንጅ ነው የሚገጥመው። የተቻለውን ያደርጋል፣ ይሸሻል፣ ይጠፋል። ይህን እያደረገን ግን እኛ በዚህ ስድስት ሶስት የተሻለ ውጤት አስመዝግበናል ብዬ አስባለሁ። ሌላውን በቆራጣ ሌላውን በደፈጣ ሌላውን በበረራ ሌላውን ተደብቆ የፌዴራል ፖሊሲን ይዞ ተንቀሳቅሶ ሄዶ እያደፈጡ የመያዝ በማረጃ የተደገፈ በኢንቴሊጀንሲ ማረጃ የተደገፈ በረራዎች ደፈጣዎች ኦፕሬሽኖችን እናደርጋለን። ይሄ ትልቅ ትንቅንቅ ነው፣ ግን ለሕዝባችን ብለን የማናደርገው ነገር ስለሌለ ነው። አሁን ቅርብ ጊዜ ራሱ አሁን ወደ ሶማሌ ክልል አካባቢ፣ በኦሮሚያ ክልል አካባቢ እንደዚህ አይነት ከባድ ሁኔታዎች ተፈጥሮ ነበር ኢቭን ኮንትሮባንድ ለመያዝ የሚሄዱ ለመጫን የሚሄዱ ተሽከርካሪዎችን እስከ መቆጣጠር ድረስ የደረሰበትና ወደ ነፍስ ሄደ ነገር ባይኖርም አካላዊ ጉዳት የደረሰባቸው በድንጋይ የተመጡ የተፈነከቱ ሰራተኞች ነበሩ ማለት ነው። ከዚህ በተጨማሪም ኢቪን እዚህ አካባቢ ምናልባት በሞያሌ ከተማም ቅርብ ጊዜ ተፈጠረ ነገር አለ። እሱም የተለያዩ ጫናዎች ለመፍጠር ተቋሙ ላይ ጫናዎች ለመፍጠር የተለያዩ እንቅስቃሴዎች ተደርጎ የኮንትሮባንድ የመያዝ ስራዎች እንዳይሰሩ እንቅፋት ለማድረግ ለማስቀመጥ እንቅስቃሴዎች ተደርጎ ነበረ። መሳነቱ ብዙ ነው ብዙ ነው። ዞሮ ዞሮ ለሀገር ነው። ነገም ይቀጥላል። የተሻለ ስራ እየሰራ ነው። ይከላከላል ማለት ነው ቅርንጫፍ ተራሩጦ ይሰራሉ። ብዙ መሳውነት ይከፍላሉ፣ እኛ ሰራተኞች ማለት ነው። ከዚህ በቀደም በኮንትሮባንድ መከላከል ብዙ አደጋዎች ደርሰዋል፣ እስከ ህይወታቸው የሚያልፍ ድረስ እኛ ሰራተኛ መሳውነት ከፍሎ ለሀገር ድቁ የሆነ መሳውነት ከፍሎ ነው ስራ የሚሰራ ማለት ነው። ኮንትሮባንድ ይከላከላል። እንደ ሀገር ሀገር ወደ ውጭ ልካ ልታተርፍባቸው የሚገቡ ምርቶች፣ እንዲሁም እንደ ማህበረሰብ ደግሞ ወደ ሀገር ገብተው በርካታ የጤና ጉዳቶችን ሊያስከትሉ የሚችሉ ዕቃዎች የሚዘዋወሩበት የኮንትሮባንድ ሥራ ውጤቱ ሀገርን ማውደም፣ ትውልድን ማክሸፍ መሆኑ አያጠያይቅም። በርካታ የቅንጅት ሥራዎች ከባለድርሻ አካላት ጋር እየተሠሩ ቢገኙም ዛሬም ኮንትሮባንድ ሕዝብና መንግሥትን መፈታተኑን ቀጥሏል። ለዚህም መፍትሄው ከእኛ ጋር ተባብሮ መሥራት ነው የሚለው ጉምሩክ ኮሚሽን በየጊዜው ጥሪ ሲያቀርብ ቆይቷል። የባለድርሻ ድርሻ አካላት ቁርጠኛ ተሳትፎ ቢታከልበት ኮንትሮባንድን ማሸነፍ እንደሚቻል ይታመናል። የኮንትሮባንድ ዕቃ ራሱ በህብረተሰቡ ውስጥ እንዳይደበቅ በህብረተሰቡ ቤት ውስጥ እንዳይደበቅ አድርጎ መረጃ እየሰጠ የኮንትሮባንድ እንቅስቃሴና የህገወጥ ተግባር ህብረተሰቡ ራሱ የራሱን ድርሻ ማወጣት ይኖርበታል፣ የሚል መልእክት አለ ምክንያቱም ህብረተሰቡ ካልተባበረ አንዳንድ ኮንትሮባንዲስት ህብረተሰቡን እንደ ሽፋን ተጠቅሞ መንግስት የኮንትሮባንድ እቃ በመያዝ እንቅስቃሴ በሚያደርግበት ጊዜ ከሱ ጋር እንዲተባበሩ ጫና የመፍጠር ሁኔታዎች ይታያሉ። እንደዚህ አይነት ህብረተሰቡን በመሸወድ በተለያየ ነገር በማታለል እንደዚህ አይነት ነገር የሚያደርጉ አካላት ህብረተሰቡ መስማት የለበት። እንደ ተቋም፣ እንደ ኮሚሽን፣ እንደ ጉምሩክ ሞየለ ከህገወጥነት ጋር ተያይዞ ህገ ወጥነት ለሀገር አይጠቅምም፣ ለበሰብ አይጠቅምም። አሽሽ መድኃኒት ነው ከዚህ አሽሽ ይሄዳል፣ ከዛ መድኃኒት ይገባል። ሁለቱ መድኃኒትም ያለ አግባብ ያለ አያያዝ መርዝ ነው። አሽሽም በዛ ደረጃ ነው። ስለዚህ ከህግ ማስከበር ስራችን ጋር ህዝባችን ይተባበረ። ወደ ኮንትሮባንዲስቱ አድሎ ማድረግ የለበትም ህጋዊ አካል ጎን መቆም አለበት። እኔ በተለይ የዚህ አካባቢ ህዝብ ይሄን ነገር መልእክት ይደርሳላቸው ጥሩ ነው። ቢኮዝ አንዳንዴ ኦፕሬሽን ስናካሄድ ሆ ብሎ ከኮንትሮባንዲሱ ጎን ነው። እኛን ጉዳት ላይ የሚያደርሱም የተሳሳተ አመለካከት ይዘው